ምንም ነገር ተናግራት አታውቅም። ምንም ብላት አታውቅም። በግድ ያችን ወሬ ካላወራው ታንቄ ልሙት። በግድ በግድ ተናገሪ። ምንም ሳረ ምን መላለች እንደዚህ ትራንስሌት አድርጉላት ነ እሷ እራሱ ደደብ ነበረች እኮ እናቀሳለን። ግን ማርያምን፣ ሳሮንን ልርዳሽ ብያት ነበር። መቤቴን ልጄ ውትሳልንገርሽ ውዴ፣ ይህ ማህበረሰብ ምንም አባቱ አያመጣም። ሳቂ ውዴ፣ ሳቂ። እኔ ተመልከች ጆሲ ያለ ላስገባው ዱስ ያለ ሌላ ሰው እና ምንድነው ብዬ አሰብኩ። ማንም ሰው ነው ተሰላረጋት እና ምን ሆና ነው ብዬ በጣም ሳስብ ሳስብ ነበረ ዛሬ እና ዛሬ ነው ያየኋት። ቪዲዮውን ሳየው በቃ አፏን አትከፍተውም፣ በቃ እንደዚህ አትስቅም። ኢቨን ስትሰራ ቪዲዮ ምናምን ዝም ያለችው በቃ ዝም ሁሉም ቪዲዮ ላይ ጸጥ ነው ጋይስ፣ ለምንድን ነው ሰው ዝም ያለው? ለምንድን ነው እንደዚያ ስትሆን ዝም ያለው ሰው? ሳሮን መልዕክት ልካልሻለች እኮ ታዲያ። የህዝቡ ስራ እኮ ነው እዚህ ላይ የኮመንታተሮች ስራ ነው። እኔ

እሺ አሁን ልንገርሽ። እሺ እኔ አንደኛ ስም አልጠራውም፣ ሁለተኛ ነገር ደግሞ በጣም ተሳዝነኛልሽ። ልጅቷ በጣም ማለት ማንም ነው ያደረገውን ነገር ነው ነው አስብ ቢሆን ምናምን ማንም ላይክ እንደኔ ፖዘቲቭ ሰው የለም፣ እግዚአብሔርን ሌላ ሰው ቢሆንም በቃ ጀጀርበት ምናምን ነው የሚያልፈው። እኔ ግን እንደዚህ እንደዚህ እንደዚህ ሐሳቤን ሐሳቤን ነው የገለጽኩት። ገባሽ? እንደዚህ ትራንስሌት አርጉላት ነው። እሷ ራሱ ደደብ ነበረች እኮ እናቀሰለ ግን ኖ እናቴ ትሙት፣ ለመንም ነገር ፈልጌ አይደለም። ጋጣጣብ አልፈልግም። ወይኔ ይቅርታ ያኔ እናቴ ይቅርታ፣ ሳሮ፣ እንደዚህ ስላልኩሽ ይቅርታ። ግን እኔ አንቺን አይደለም፣ ግን አንቺን አይደለም፣ ግን እኔን ነው ብለሽ ካሰብሽ ግን እራስሽ አወጣሽው ማለት ነው፣ አምነሻን ማለት ነው። ሰው እኔ ግን አንቺን አይደለም፣ ስም አልጠራሁም። ስምሽንም አላነሳሁም። ጀስት እንደ ማንኛውም ሰው አወራለሁ። ለፋሚሊዎች እንደዚህ ብዬ ነገርኳቸው፣ ከዛ አስረዳኋቸው። በእነሱ በራሳቸው መንገድ ሰው መጥቶ ቪዲዮዎች ላይ ብዙ ኮሜንት አደረጉ እንጂ እኔ ሳሮን አየልኝ አላልኩም። እና ተደበረሽ ደግሞ ምንም ማድረግ አይቻልም። አዳምጡኝ። ስለ ሳሮን ስናወራ በማርያም ሳሮን ይውዴ፣ እኔ እናንቺ ሰላምተኛ ነን። ጥሩ ሰው ነሽ፣ ጥሩ ሰው ነኝ። ታውቂያለሽ ልቤን እኔ በክፋት እንዳታስብብኝ። እኔ አሽሙረኛ አይደለሁም፣ ፊት ለፊት ነው የምናገረው። እንደማንም አላወራም። ምንድን ዩቱበሮቹ እኔ በግልጽ ድንገርሽ ውዴ፣ ይሄ ማህበረሰብ ምንም አባቱ አያመጣም። ሳቂ ውዴ ሳቂ። እኔ ተመልከችኝ ተመልከች፣ ስንት ጥረት አድርጌ ወገቤን አንቀጥቅጬ ከስቼ ሰርጀሪ ይሉኛል ይበሉኝ፣ ጨጓራቸውን ቅጥ ዘናል ማልወዶ ልጅ ራሱ ቴንኪዩ ጣል ጣል እያደረጋችሁ ዝንጥ እያልኩኝ ወደ አይተሽኛል አይደል? ፎቶ ፎቶ ማን እኔና እኔ አሁን ፎቶን አይጂ ላይ በየጊዜው መፖስተው ዝንጥ እያልኩኝ የት ቦታ ይሁን ማሪ፣ የትስ ቦታ ቢሆን፣ ግንብ ካገኘው ግንብ ላይ፣ ሽንት ቤት ሽንት ቤት ላይ፣ ጎረቤ ጎረቤት ላይ፣ ሆቴል ላይ ሆቴል ላይ፣ ጫካ ውስጥ እየተሯሯጥኩ ፎቶን ቀጭ ቀጭ ቀጭ ቀጭ ጭንቅላታቸውን ነው መቆጣጠር ያለብሽ። ይሄ ምክር ለሳሮን ነው። ሰርጀሪ ስላሉ እኔ አልቀረውም ውዴ፣ አልቀረውም ሰርጀሪ ብለውኝ አልቀረውም። እውነቴን እኮ ነው፣ ቀጮ አልቀረውም። ጭራሽ ሆዴን ሁሉ እያሳየው፣ ጭራሽ ጌጤን እየጣልኩ፣ ጭራሽ ፈንደድ እያልኩ፣ እየባሰብ መጣ። ግባሽ አንቺን ማለት ያለብሽ ይህ ሰባበር ጥርስ፣ ጥርስ እኮ ነው እኛ ስንት ቦታ ላይ ሱቅ ላይ ተልከረ አገር ቤት ስንት ምቀኛ ጎረቤት አለን፣ መሰናክል ብሎ ትልቅ ድንጋይ ያስቀምጥብሻል። በኩለ ሌሊት ትልቅ ድንጋይ ከእንቅልፍሽ ባነሽ ዳቦ ልገሽ ስቲ ሁለት ጥርስ ሽናተሽ ትመለሻለሽ። ምንም ማለት አይደለም ውዴ፣ ምን እኔ ነኝ ሳሮን፣ ምንም ማለት አይደለም። ይሰበር ለምን አይሸረፍ? ምን አባት ለምን ምላስሽ ላይ ጥርስሽ ሁሉ ያልሻት መጭ ለማን አባት ብለሽ ነው ማትሰቂው ሳሮን? ማርያምን ይሁን እንዴ? ልጅቱን እኮ በድቤ ለእናንተም አማራ ምን አሁን ሳሮን ያችን የምሰለኝ ልጅ ፈገግቷን እንኳ ሳጣችኋት፣ ላይቭ ላይ ነው እኔ አይጣያት አለሁ። ምን አስዋሸኝ ቁጭ ብዬ ላይቫን ነው የምከታተለው። እመቤቴ የድሮ ሳሮ ናት ማለት ጀመርኩ። እንደዚህ መብቷ ነው። ግን በነገራችን ላይ ወደ መብቱ መጣለሁ። ለምን ሳሮን ጥርስ ያለኝ መሰ ድር ድርብርብ ነው ጥርሴ። ለማረባቱ ብዬ ጌምሽን ተጫዎች ውዴ፣ እኛ አለን፣ እኔ አለሁልሽ፣ እህትሽ ከዚህ የሰጡኝን ልቅምቅም አርጌ ግማሹን ግማሹን አካፍላለሁ። ይመጣሉ ሌሎቹ ሰባ ጥር ገጣ፣ ውዴ ገጣ። ሳሮን የማርያምን ጌም ተጫዎች። በሳምንት ሶስቴ የጌም ተጫዎች ያችን ጥራ ገጣ። ከ ከ ከድድሽ እስከ ማንጋ ጨላሽ ግጥም አድርጌ ውዴ፣ ለማራባቱ ብለሽ ጆሲ ወይዬ፣ በቀደም ያው ጋር የሰራችው ቪዲዮ በጣም ነው እሺ የሚያምረው። እነግርሻለሁ ብዬሽ ውዴ፣ ቤታዬ ቴንክ ዩ በጣም ነው የሚያምረው። ቁመት ግን እንደዛ ቀውላላ ነው በኢየሱስ ክርስቶስ እኔ እኮ ረጅም አስደነግጣለሁ እኮ ቤታይ ማርያምን አሁን አንተ ቁመት ቁመት ዘንጋዳ ነው ረጅም ሜትር ከዘጠና ነኝ ረጅም ማን ማርያምን የሆነት የሱን ታውቃል ነው ግን ፊማ ግን በጣም ነው በጣም ነው የሚያምሩት የሚያምሩት ፎቶ ማለት ነው። ፎቶ ለቀ ነበር ኢንስታግራም እና አንድ ሚሊዮን ቪው ነው ያለው ፎቶ የሆነ እግዚአብሔር ኢንስታግራም ላይ ማለት ነው። እኔና እሷ ኮላባር ጀምር። ታንክ ዩ ቤታዬ፣ እናመሰግናለሁ። ደውዬላት ቀጥታ ደውዬላት ማርያም ምን ምክንያቱም እግዚአብሔር እና ሰው ይውላችሁ ሰዎች። አንዳንዴ ምን አለ እኔ በህይወት የምንተረድ አለው ነው መሰላችሁ በዚች ምድር ላይ ስትኖሩ ማለት ነው። አንዳንዴ ሶሻል ሚዲያ ላይ ስም ሲኖራችሁና ሁሌም ሶሻል ሚዲያ ላይ ወጥታችሁ ስታወሩ የምታወሩት ርዕስ ወይም የምትናገሩት ንግግር የእነሱን ስም በማንሳት ገቢ የምታመጡበት ነው የሚመስላችሁ። እሱ ምስሄም ተውት፣ ሌላውን ሌላውን ተውት። በጣም ከምናደድበትና ከማዝንበት ነገር አንዱ የእሷን እንትን ነው። አልተጠቀመችበትም ሳታቅ ነው። አይ ቲንክ ሳሮን ገና አልበሰለችም። ባይ ዘ ወይ ሳሮን የበሰለች ልጅ አይደለችም። እኔ እንዲ ዝም ብዬ ሳያት አልበሰለችም። ልጅነት ያጠቃታል። እመቤቴን ነው ምላችሁ። በቃ ማለት ስማርት የሆነች ይመስላታል ምናምን ምናምን ነው፣ ግን ምንም አታውቅም። ምንም ታውቅ ልጅ አይደለችም። ገብለን ነው ኪዱ፣ ህይወቷን እየኖረች ነው እኮ አሁን። እኮ የራሷ ገረዶች ናቸው ኪዱን ኮፒ ያደርግሽ ያሏት። አሁን ኪዱ መታ ኮፒ ያደርግሽኝ ብትላት መልስ ትሰጫለች። ምንም ያልተናገረቻትን ልጅ ከሜዳ ተነስታ ስሰርባት አደረች ምንም ብላታታቅም። እንግዲህ ሪከርድ የምታደረጉም አላችሁ። መቼ ነው ኪዱሳን ስሟን አንስተ መታቅም? ምን ብላል? አንዳንዴ አንዳንድ ሰዎች ተሳዳ ሀይለኛ ነው ብሎ ምንም እ የምታመጭ ኮ ነገር የለም። ጓደኛ ሽያለች የነገረችሽን ነገር የምታወሩ ሌላ ምንም ይሞክሩኝ። ውይ